ሰላ ፍላ ቤት ከፍቲ አንቺ ከንቱ ይሁን ሁሉ ነገር አድርገኝ። እንኳን እኮ አባዬ የምልህ ስለማከብር ነው። ክብር ካልወደደልህ ግን አባቴ አይደለም። አንቺ ነሽ የኔን አባትነት የምሰርዥ፣ አንቺ ገልቱ። እንደ አባቴ ማሰብ ካልቻል፣ አባቴ እስካልሆንክ ድረስ የፈለግኩትን ማድረግ እችላለሁ። ይኸውልሽ ይህን ከንቱ ሀሳብሽ እንትን እና ድል ባለ ሰርግ ደግሽ ልዳል ደጋግሜ ነግር ያለው እኔም የማላውቀው ሰው አላገባም። እስካሁን በሰው ሀገር ስንከራተት የኖርኩት እናቴን ለማሳከም ብዬ ነበር። እንደ አባት ማታስብልኝ፣ እማትራራልኝ ከሆነ ግን አባቴ አይደለም። ቢገባሽ፣ እኮ ለተከበረ ሰው ነበር ልዳርሽ አልኩሽ። አንቺ ማን ስለሆንሽ ነው? ጓደኞች እንደዛ ተከብረው ወልደው ከብደው፣ እኔ አደይ ነኝ አባ። ጓደኞችንም ሆነ ማንንም ሰው አይደለሁም። ያንተን ሀሳብ ደግሞ መቼም አትለቅቀውም። እኔ ማግባት አልፈልግም። ቆይ ቆይ ቆይ፣ ለምን አባሽ ነው የማታገቢው? ይሄን የመሰለ የጌታ ልጅ አግኝተሽ አባዬ እንዴት ብጠላኝ ነው አግብቶ ሶት ከፈታ ሰው ጋር ካልተዳርሱ የምትለኝ? ምንም ቢሆን እኮ የጌታ ልጅ ነው። ቅበር አረብለሽ ነው ምትኖሪ እኔንም እናትሽንም ምትደግፍ ያለሽ። በዛ ላይ ነገ ጠዋት እኔም እንደፈታቸው ሶስቱ ሚስቶች እጣ እንደሚደርስብኝ አታውቅም እና ነው እንዴ ቤፋታሽ፣ ምን ቸገረሽ አንች? እንደ ንብረቱን ተካፍለ ልጅን ቋጥሮሽ መውጣት ነው። ልጅሽ ንብረትሽ ይሆናል። ምን ይጎልብሻል? አባዬ፣ እኔ እንደዚ አይነት ሴት አይደለሁ አባዬ እንደዚ አይነት ሴት አይደለሁም ንብረትም ሀብትም አልፈልግም ያለኝ ይበቃኛል እባክህ ከዚህ ነገር አስወጣኝ የራሴ ህይወት ልኖርበት እኔን አባትሽን አዋርደሽ በሰላም እኖራለሁ ብለሽ አታስቢው አሁን ከስንቱ ጋር ተባለሁ ይልቅስ አሁን ወስጄ ከማስረክብሽ እሽ በይና የፈለግከውን ነገር ማድረግ አትችልም ነፍሴ እኔ እንጂ አንተ አይደለችም ያለ ፍቃድ አንድም ነገር አታደርግም እሱ ምን እንደማደርግ እኔ ያሳይሻለሁ ያችን እህት ደህናዋ ልጅ እንኳን እህትሽን ትቢት አስተማርሻት እናቷ እንጂን የመላትን አትሰማም። ይቺ ቆይ ምን ብላት ትስማ። ምንም ቢሆን እኮ አባቷ ነኝ፣ ምንም ቢሆን አባቷ ነኝ። እንደት ነው እባክሽ ለእኔ አባትነት ልታስተምርኝ ነው አንቺ? ማፈሪያ ከወለድኩሽ ሌላ ምን ላድርግ? ምን ፈልግሽ? ሌላው የእናት ድርሻ ነው። ስለዚህ እኔም እንደእናቴ ልጅ ከወለድኩ በኋላ አሽቀንጥሮ ቢያስወጣኝ እኔን ሳይሆን እሱን ነው የምትደግፈው። ሴት ልጅ ከወለደች በኋላ ራሷን ቁርር አድርጋ የምታኖርበት ገንዘብ ካገኘች ምን ያስፈልጋል? ወይም ምን አይነት ጨካኝ አባት ነህ አንተ። አባቴ በመሆን በጣም ነው ሽማፍረው ምሳሪዎች ናቸው። አንዴ ከያዟት ህይወቷን ነው የሚያበላሹት። ልክ በግድ ሲወስዷት እምትወጣበትን በር ዝግ ነው የሚያደርጉት። ህይወቷን ካበላሹት በኋላ ግን በሩ ክፍት ነው የሚሆነው። እሷ ግን ለመውጣት አቅም ታጣለች። ወደ ህይወቷን ነው የሚያበላሹት። ለእህትሽ ድረሽላት እህቴ። በፍጹም እንትን አንቺ መሆን የለባትም አንዴ ከነኳት በኋላ ተስፋ ለሞት ቆርጠ እንድትሄድ እግሯ አይታዘዝላት። በቃ ሌላ ምንም አማራጭ ያለ ይመስላት። ባክሽ ብርሃን፣ እህትሽን የሚከፈለውን መስዋዕትነት በሙሉ ክፍለሽ አድኛት። እህትሽ እንደኔ እንድትሆን እንዳታደርጊ። ባክሽን ብርሃን፣ እህትሽን አድኛት። እረ ሮማንቴን ይገባኛል፣ ያልሺው ነገር ግን ዲ ግርግር እየፈጠርሽ ብርሃን እንድትሄድ አታደርጊያት። እዛ ሄዳ ምንም አትሰራ ከመያዙ ውጭ እጅሽ ንዶን አልፈታ ብለሻል። በቃ ሽሮሽን ሰርችልሽ ሊጥ ሰዓቱን መሽቷል። አንቺ መረሳሽኝ አይደል? እኔም መጠየቅተውሽ እረ ተይ ይቅርባት። እንህ ደግሞ እዚህ እዚ ጫን ታስሮ ያስቀምጣት እኔ ምን ይሁን ብሎ ነው ደግሞ የሚያስረኝ። ላለል ሊሰጠሽ ነዋ። ሀያ ቆይ ግን አንተና ብርሃኔ መች ነው የምትዳሩት? ማ እኔ ነኝ አንቺን እያየሁ ማገባው? እና ቆመሽ ልቀሪ ነው? እኔ አላገባም። እማየ ምን በደለች? ዘላለም ይሄን ከማየ ጋር እኖራለሁ እንጂ አልኖርም። አረ ብርሃኔ፣ ሁሉም ወንድ እኮ አንድ አይደለም፣ አትሸወጂ። አይ እኔ መቼም አላገባም። ክሽ ከቤዛ ጋር አትጣሉ፣ በተቻለችው መጠን ለመግባባት ሞክሩ። ከዛም ጓደኛው ነው በቃ እኮ እኔ ከዚች ልጅ ጋር ተግባብቼ ጓደኛም መሆን እንዳታስበው ይላል። አንቺም እንዳታስብ ይውላል። አሁን ነይና ሻንጤ መኝታ ቤት አስገቢልኝ። ጭራሽ የማን መኝታ ቤት እንዳስገባሽ ፈለግሽ? ባክሽ ደፋር፣ እዚህ አርፌሽ ሶፋ ላይ ተጋደሚ። ባንዶ ጫጭ አጠቃሚ ስተወዱ ዝም ብለሽ በሆነው ባልሆነ አትነት አረክሽ። አሁን የምትሄጅበት አትሽ ነው ሻንጣሽን ይዘሽ ስትንከረፈፊ ይመጣሹ። አይ እንደሱ እንኳን አይደለም። እና ለምንድን ነው እሱ አይመለከትሽም? ቀይ ማንማ ነዛ ነው። ንግስት ይችላል እንዴ? እንደሷ አትይኝ። ስቀልድ ነው። በቃ ይልቅ ሊዱ የት ነው ያለችው? ይሄዱ አይደን ተከትላ ገጠር ገብታለች። የምርሽን? አዎ ገጠር ሄዳለች። ሄድና ፈልጋት። ሄድሽ ማ በቃ ቢስ እኔ አልሰናብታት ሰናብታት ነበር የመጣሁት መልእክት ሽል ይልቅ ይሄስ ልትሄድ ተሰናብታት ካገር ልውጣ ነው። ትመጫለሽ? አሃ የናዴ ዘመድ ነሽ። አየ ዘርማን ዘራቸው እኮ ቆንጆ ነው። ለዚህ ነው አንዴ ውበቱን እንደው ድፍት ያደረገብሽ አደጋን ውሰድሽ። እኔ ደክሞኛል፣ አሁን እሷ ጋር መሄድ አልፈልግም። ሄዱልኝ። ምን ሰርተሽ ነው የሚደክምሽ አሁን? እርቦኛል። ምን የሚበላ ነገር አለ ብታይ። ምንም የሚበላ ነገር የለም ማለት ነው። አይላ፣ ምን ይበላሽ ነው ታዲያ? አትችልብኝ በዛ። ገና እየሰራሁ ነው። እና ደግሞ ባርኪ ስልክ አታነሳም ብሏል ስለተጨነቀ ደውልለት። ባርኪ አንቺ ጋር ደውሎ አይ፣ ኤላ ጋር ደውሎ ነው እናትሽ ሊያገኛት አልቻለም። እና ብትደውይለት መልካም ነው፣ ሰሚኛለሽ? ለምንድን ነው የማያገባኝ? ይሄ ጉዳይ እኮ ከአንቺና ከባርኪ አልፎ ኤላ ጋር ደርሷል። እውነቱን ሳለቅ እውነቱን ሳላወጣ አርፌ አልቀመጥም ሽ ቤዛ፣ የምን እውነት ነው የሚወጣው ደግሞ? ለምሳሌ ወንድምሽ እውነት ታስሮ ነው ቤዛ፣ ሲቀጥል ደግሞ ቤታቸው እውነት በአራጣ አበዳሪ እንድትያዝ ሆነ እና ደግሞ እውነት አንቺ እንዳልሽው አንቺና እናትሽ ችግር ውስጥ ናችሁ። ይሄ ሁሉ መልስ ያላገኛለኝለታለ። እሺ ቆያች። ምን አይነት ምቀኛነች ግን! ቆይ ግን አንቺ አላማሽ ምንድን ነው? ለምንድን ነው ከዛ ሁሉ ጊዜ በኋላ ተመልሰሽ ዜ መጣሹ? እኔ ምንም አላማ የለኝም አደይ። በስተመጨረሻ የፈራችው ነገር ደረሰባት፣ ምክንያቱም አባቷ ያዛት። ሌላው ቤዛ ከነፍቅር ቤቱ ወጣች፣ እንዲሁም ደግሞ ኖኦልም መጥቶ ነበረ ከፍቅር ቤት። እንዲሁም ሊዲያን ቸውበይልኝ እኔ ወደ ውጭ ልሄድ ነው በማለት እንግዲህ መጥቶ ነበረ። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫም ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። አደይ ተወዳጁ ድራማ በክፍል ስልሳ አንድ ከች ብለዋል እንግዲህ በክፍል ስልሳ አንድ በስተመጨረሻም እንግዲህ እነ ዴቭ ይደርሱላታል ወይንም እነ በቀለ ይደርሱላታል ብለን አስበን ነበር። እኔ በፍጹም አባቷ ይይዛታል ብዬ አላሰብኩም ነበር ማለት ነው። አደይን ግን ደግሞ በስተመጨረሻ አባቷ ይዟታል፣ እንዲሁም ደግሞ ማግባት አለብሽ እያለ እያስገደዳት ይገኛል። አደይ በፍጹም ነፍሴ ትወጣለች እንጂ አላገባም፣ ይህንን ህይወትም ብዙ ጓደኞቼ የደገሙትን ህይወት እኔ መድገም አልፈልግም፣ በማለት እንግዲህ እየተከራከረች ትገኛለች። ዴቭ እንዲሁም ደግሞ በቀለ ደርሰዋል። ከነ አደይ ቤት ከቤት ሲደርሱ ግን ምንም ነገር የለም። ምክንያቱም አደይን አባቷ እንደያዛት ነው ያወቁት። ምክንያቱም እናትም እህትም እንዲሁም ደግሞ አሹም እጅግ በጣም ተጨንቀው ከበር ላይ ስለነበሩ ሞተች ወይ ሙና ነው በማለት እንደውም በድንጋጤ ሁላቸውም ግራ ገብቷቸው ነበር። ግን ደግሞ የአደይ እናት እናንተ ከመጣችሁማ ማ ልጄን ታመጡ ልኛላችሁ። ሶስት ጎረምሳ ሁናችሁ ከአባቷ ነጥቃችሁማ ማምጣት አያቅታችሁም፣ በማለት እንግዲህ ሁሉን ነገር በእናንተ ትቻ አለው። በማለት እንግዲህ እንደሚያመጡላት ተስፋ አድርገዋል ማለት ነው። በቀለም ችግር የለውም። በቃ አታስቢ፣ እኔ ፈልጋታለሁ እናመጣታለሁ፣ በማለት ጠብቂን፣ በማለት እንግዲህ ከብርሃኔ ጋር ነበረች። ከብርሃኔ ጋር እንዲሁም ወንዝ ወርዳ ነበር ውሃ ቀድተው እንግዲህ ሲመለሱ፣ የአደይ ሰዎች እንግዲህ በፊት ሊይዟት የነበሩ እሷንም እንግዲህ ሊዲያን ሲያንገራግሯት ነበረ፣ ግን ደግሞ አሹ መቶ አስጥሏቸዋል ማለት ነው። በነገራችን ላይ በእናደይ ላይ የሚደረገው ነገር እጅግ በጣም የከፋ ነው። ምክንያቱም እንግዲህ የብርሃኔን ጓደ። እኛ አይተናል እንግዲህ አግብታ እንደነበር እንዲሁም ደግሞ አስሮ ያለ ፍላጎቷ እንደዚያ እንደሚያስቀምጣት ማለት ነው። ሴት ልጅ ካገኘችና በቃ ዝምብላ መኖር ትችላለች የሚለውን ነገር ወጩን ወይንም ደግሞ ሁሉን ነገር ከተቻለላት ዝምብላ እሱን እየተንከባከበች መኖር የሚቻላል የሚባል ጎጂ ባህል ነገር ነው መሰለኝ። ያንን ነገር ነው እንትን ያልኩኝ። ግን ደግሞ በዚህ ልክ ክፍል ሀገር ላይ ያለ እንዴ? እኔ አላየሁም። ግን በዚህ ልክ ይኖራል ብዬ አላስብም። ግን ያለ ፍላጎታቸው የሚዳሩ እንዳሉ እናቃለን። ግን ደግሞ በዚህ ልክ ታስረው ቤት ውስጥ እስከሚቀመጡ ድረስ እኔ እንጃ አላውቅም ማለት ነው። ግን ያው ውዴ ቻናሌ ቤተሰቦች ይህንን እጣግን ግን እንግዲህ አደይ እንዳይደርስባት በማለት እንግዲህ የብርሃኔ ጓደኛ ስትናገር ነበር። እባክሽን በምችሉ መጠኝ እህትሽን ከዚህ ውስጥ ልታወጫት ይገባል። እንደዚህ ማድረግ የለብሽም በማለት ይህን እያየሁ እኮ ነው እኔም እንደዚህ የማላገባው እና ከእናቴ ጋር መኖር ራሱ ምን ብሎኝ እያለች እንዲሁም ያለ ማግባቷን እና እንዲሁ መኖሩን እጅግ በጣም ስትወደው ነበረ። አሹም ደግሞ ሁሉም ወንድ እኮ አንድ አይደለም በማለት ሲናገር ነበር። እውነት ነው፣ እርግጥ ነው፣ ሁሉም ሰው አንድ ላይ ሆኖ ይችላል። ግን ደግሞ እስከዚህ ድረስ ግፍ እንደዚያ ነገሮች መፈጸም በጣም ከባድ ነው። ስለዚህ ያው እንግዲህ በቀጣይ ፓርት እውነቱን ለመናገር ያው በቀለ ወይም ደግሞ ንጉሥ ያው ዲብም ስላሉ በእርግጠኝነት አደይ የአግቤ የተባለችውን ሰው ላታገባ ትችላለች። እንዲሁም ደግሞ እነሱ ይዘዋት ይሄዳሉ። አደይም ለአባቷ መልሳለች፣ እኔ ነፍሴ ትወጣለች እንጂ ያልከኝን ነገር አላደርግም፣ እንደፈለግ አድርገኝ እንጂ በማለት እንግዲህ ተናግራለች። ሌላው ስለ ቤዝ ነች ቤዛ ያው ከነ ፍቅር ቤት ወታለች ከፍቅር ጋር ተጣልተው ፍቅር ጃንጣዋን ወርውራ ማለት ነው ቦርሳዋን ወርውራ ውጭ ጥላላታለች እንዲሁም ደግሞ እንግዲህ እሷ የሄደችው ቀጥታ ወደ ኢላጋ ነው ወደ ኢላጋ በሄደችበት ሰዓት ለምለም እጅግ በጣም ነበር የተናደደችው እንዴት ነው ከኔ ጋር የምትመጪው ሌላ መሄጃ አተሽ ነው ወይ በማለት እንግዲህ ብዙ ነገሮች ስትናገር ነበር ኤላን በቃ ተው አትጨቃጨቁ በማለት እንኳን መጣሽ በማለት እሱም ደግሞ እንግዲህ ተቀብሏታል። ግን ደግሞ ለምለም ካለች ጸባይሽን አሳምረሽ የምትቀመጭ ከሆነ ተቀመች፣ ሁሉን ነገር አሁን ላይ የምትወስነው ለምለም ነሽ በማለት እንግዲህ ወስኗል ማለት ነው ተናግሯል። ሌላው እንግዲህ ሁለታቸውም ሲጨቃጨቁን ነበረ። ምክንያቱም ያንቺ ውሸት ተመልሰሽ እንደገና ወደ ባርኪ የመጣሽበት ምክንያት ምንድን ነው? ባርኬ እናትሽ ሊያያት ሄዶ ነበር ግን ደግሞ አላገኛትም። እንዲሁም ደውሎ ልሻል። ለምን ስልክ አታነሽም? ወንድምሽስ እውነት ታስሯል ወይንስ አልታሰረም? አሊያም ደግሞ ቤታችሁ እውነት በቀብድ ተይዟል ወይንስ ደግሞ አልተያዘም የሚለው ነገር፣ ይህ ነገር እርግጠኛ ነው ወይንስ ደግሞ ውሸት ነው? ሁሉን ነገር እናጣራለን ይችላል ካንችና ከባርኮቴ አልፎ ነገሩ ወደ ኤላ ጋር ስለመጣ የግድ ማጣራት አለብኝ፣ በማለት እንግዲህ መልሳላታለች። እና አሁን ላይ ቤዛ እጅግ በጣም እንግዲህ ግራ ተጋብታለች። ምክንያቱም ሴረዋ ሁሉ እየወጣባት ይገኛል። ሌላው እንግዲህ ናኦል ነው። ናኦል ወደ ውጭ አገር ሊሄድ ነው። ሊዱ አለች ወይ በማለት ከነ ፍቅር ቤት መጥቶ ነበር። ስለዚህ ጠይቋት ነበር እሱም እሷን ቸው ሊል እንደመጣና እንዲሁም ደግሞ ወደ ውጭ እንደሚሄድ እንግዲህ ለፍቅር ሲነግራት አይተናል ማለት ነው። ተገናኝተው ወይንም ደግሞ እንደዚህ ከአደይ ጋም ተገናኝተው እቸው ብሏቸው ቢሄድ እጅግ በጣም ደስ ይል ነበር። ሳያገኛቸው እንግዲህ እሱም ወደ ውጭ ሊሄድ ነው ማለት ነው። እና ውድ የቻናሌ ተከታታዮች፣ የቤተሰቦቼ የዛሬው ቪዲዮ ይንን ይመስላል። በክፍል ስልሳ ሁለት ፓርት ግን እነበቀለ እነዲብ አደይ ካለችበት አውጥተው በእርግጠኝነት ወደ አዲስ አበባ ይሄዳሉ የሚል ሀሳብ አለኝ። በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።